ችግሮችን ከሰው ጋር እያነጻጸርን አይደለም የምናስተያየው። አላህ ይሰማላው፣ ያያላው፣ ይናገራላው፣ ያውቃላው። ግን ሲያውቅ አንጎል ምናምን እያልክ እንደ ከሰው ጋር አታገናኘውም። ይሄ ማይንድ ምናምን፣ ይሄ አንጎል ምናምን፣ ሰለብራ ሰለብራል፣ ሜዱላ ምናምን እያልክ የምትፈላሰብ ከሆነ አደጋ አለው። ያ ምንድን ነው? ተሽፊ ይባላል። አላህን ከፍጦር ጋር ማመሳሰል ይባላል። አላህ ይሰማል፣ አዎ፣ ይናገራል፣ አዎ፣ ያያል፣ አዎ ያው ቃል አዎ፣ ግን ከፍጥረት ጋር የሚመሳሰል አይደለም። አላህ ከአርሽ በላይ ነው አዎ። በቃ ይሄ ነው እምነታችን፣ ግልጽ ነው። አላህ ከፍጥረታት ይፈልጋል አይፈልግም? የማይፈልግ ከሆነ ለምን አቅጣጫን ተጠቀመ? በላይ የሚለውን ነገር ከላይ የሚለውን ነገር እኮ ለመፈለጉ ማስረጃ መሆን አይችልማ፣ እሱማ ለምሳሌ፣ አላህ ይመለካል አይደለ? አምልኮ ይቀበላል። ከሰው ከፍጥረት የማይፈልግ ከሆነ ለምን አምልኮ ይቀበላል? ፍጥረቱ ለፍጡራኑ ስለሚጠቅም ነው እንጂ ይጠቅም እኮ። ለምን ይቀበላል? ለምን ይቀበላል? አምልኮ ለምን ይቀበላል? ትዛዝ ስላደረገበት ነው። አምልኮ ነው ነው እንጂ ከፍጥረቱ ስለፈለገ ብላትልማ። አንተ አንተ ስታንዳርድ ላታወጣለትም እሱ በሚፈልገው መልኩ ፈጥረዋል። እሱ በቁርአን ላይ ባሰባው ኢስባት በወሰፈ ወስ ካላ ከአርሽ በላይ መሆኑን ከነገረ ከአርሽ በላይ ስለሆነ ብቻ ከፍጥረቱ ይፈልጋል ብለ ድምዳሜ ላይ ለምን ፋላሲ ነው ይሄ ሎጂካል ፋላሲ ነው ቤተ የሰራው። አሁን እኮ ማለት ነው እኔ ጥያቄ ያለ አሁን አረህማን አርሽቷ እቀበለዋለሁ፣ ግዴታይም ነው መቀበልም። አረህማን አርሽቷ የመረረኝ ቢሆን እወጠዋለሁ። አረህማን አርሽቷ ከፍጥረቱ ይፈልጋል አያስፈልግም። ከፍጥረቱ ይፈልጋል ካልክማ ኮዝ ኤን ዲፌክት ውስጥ ልትገባ ነው፣ ያ ደግሞ አያዋጣም። ራሱ አንደኛ ነገር ማለት ነው ቅድም እንዳልኩ ነው ከፍጥረት ጋር ጋር አታመሳስለው። ፍጥረት የሚያስፈልገው ጥገኛ ነው፣ እሱ ኢንዲፔንደንት ነው አሰመድ ነው እሱ የሁሉ ነገር መጠጊያ እንጂ እሱ በማንም ላይ ተጠጊ አይደለም። የተነገረንን ነገር በቁርአንና በአዲስ ላይ የመጡት ነገሮች እንቀበላለን። ከፊያው ላይ ግን ፊሎሶፊካል አስፔክት የለንም። እስካልተገለ እንዴት እንደሆነ እስካልተገለጸ ድረስ ምንም እንትን አላህ ያያል። አዎ፣ እንዴት ያያል? አልተገለጸም። አላህ ይሰማል። አዎ፣ እንዴት ይሰማል? አልተገለጸም። ያውቃል። እንዴት ነው የሚያውቀው የሚለው ነገርም ራሱ አናውቅም እኛ ሊሚትድ አለው ራሱ ይህ ሚጢጢዬ እኮ ነው አሁን ራሱ ኖርማል ማለት ነው። እና አንተ አስበው የሆነ የሆነ ፒያሳ ጋር ቁጭ ብለ ሻይ እየጠጣልክ ደግሞ ከፒያሳ ደግሞ እኔ ቦሌ አካባቢ ላይ ብደርስ ግን ሚጢጢዬ ነው የምትሆነው። ከዛ ምድር ላይ ሰው እንደማ አስበው፣ ከዛ ደግሞ ፕላኔቷ ላይ አስባት፣ ከዛ ፕላኔቷ እንደማ አስበህ ደግሞ ወደ ላይ ሂድ፣ ሰባቱ መላለ፣ ከዛ ሶላር ሲስተሙ ጋር ሂድ፣ ከዛ ወደ ጋላክሲ ሂድ፣ ከዛ ደግሞ ወደ ክላስተር ሂድ። ወደ ማን ነው ከምንድን ነው ሚልኪ ጋላክሲ ጋር ሂድ፣ ከዛ በኋላ ምን ክላስተር ጋር ሂድ፣ ከዛ ዩኒቨርስ ጋር ሂድ ዩኒቨርሱ ደግሞ መልቲቨርስ የሚባል ኮንሴፕት አለ፣ አለማት የሚባሉ አለ። ይህን የፈጠረ አምላክ ይቺ ሚጥጥየዋ ወሂድ፣ ይህ ሚጥጥየዋ ወንድሜ፣ አንተ ያንን ኮምፕሬንድ ማድረግ አንችልም። ያፍጥረትን ከፍጥረት በላይ የሆነ የአለማቱን ጌታ በቁርአንና በሀዲስ ላይ በወሰበበት ወስፍና ባሰባበት ኢስባት ነው የምንቀበለው። በቃ ከዛ የዘለለ ነገር የለም። በዝምታ የታለፉ ነገሮችን በዝምታ ነው የምናልፈው። ፊሎሶፊካል አስፔክት ከመጣ ሎጂካል በመጣ ሎጂክን በሎጂክ ማፍረስ ይቻላል እንዳሁኑ ማለት ነው አፈር ራሱ መቆላለፉ ላይ ይቻላል ግን ምንም የሚጠቅመው ነገር የለም። ለአንተ ለህይወት የሚጠቅም ነገር ለዱኒያ ላይ የሚጠቅም ነገር አህካሞች ምንድናቸው? እንዴት ነው መኖር አለብ እንዴ መስገድ አለብ እንዴ መጾም አለብ ዱኒያ ላይ እያለ እንዴት ነው ምትኖረው? ለቀጣዩ አለም ምንድን ነው የሚያስፈልገ የሚለውን ነገር ተቀምጦላል ቁርአንና ሀዲስ ላይ ማለት ነው። ቁርአንና ሀዲስ ላይ የተቀመጡ ነገሮች ሶስት ናቸው። ሶስት ጥያቄዎች የሚመስ ነው። ከየት መጣው፣ ለምን መጣውና ወዴት ትሄዳለሁ። ከምን መጣው ስትል ስለ ክሬሽን ነው የሚያወራው አፈጣጠረን ያወራል። ከዛ በኋላ ደግሞ ለምን መጣው የሚለውን ደግሞ ሬቪሌሽን ነው አላህን ለማምለክ ነው። እንዴት እንደምታመልከው ሬቬሌሽኑ ላይ ታገኘዋል። ከዛ በኋላ ደግሞ ወዴት ይሄዳለው ስትል ደግሞ መጨረሻ ላይ ዴስቲኔሽንን ነው፣ ሳሊቬሽን ነው፣ ስለ መዳን ነው የሚያወራው ቁራን ሶስት ነገሮችን ነው። ክሬሽን ላይ በጣም አተኩር ያወራል። ሬቬሌሽን ላይ በጣም አተኩር ያወራል። ሳሊቬሽን ላይ በጣም አተኩር ያወራል። እነዚህ ሶስቱ ነገሮች ከያዝክ ትሻገራለህ። በተረፈ ይሄ ያው የምታመጣቸው ነገሮች እንደዚህ የምጠይቃቸው ኢልሙል ከላም የሆነ ሰዓት ላይ ግሪክ እና የሮም ፍልስፍናዎችን አምጥተው ከእስልምና ጋር ለማጽረ አልተሳካላቸውም። እነሱ እነ ሞተዚላ እነ ጀህምዮች የሚባሉት እነ ማትሪዲያ ምናምን አሻሪ ምናምን የሚባሉ እንትኖች በአንድ ወቅት የነበረው አቂዳ ላይ የነበረው አቋም በጣም አደገኛ አደገኛ ነገሮች አሉ። ሞር ፊሎሶፊካል የሆነ አስፔክት ነው። ለዛ ነው ገብተዋል። ቁርአና ሀዲስ ላይ በመጣበት በተወሰበበት ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች እና የሂስቶሪካል በሆነ አፕሮች መቀበል ነው ያለብህ። እሺ። አሁን እኔ እንደዛ አይነት ጥያቄ ላይ ከምጠይቅ፣ እንደዚህ ከየት መጣሁ፣ ለምን መጣሁ፣ ወዴት ነው የሚሄደው የሚለውን እዛ ላይ አትመጭም፣ እዛ ላይ ብቻ መስመጥር አለም። ምን አልከኝ? ከየት ነው የመጣሁት፣ ለምንድን ነው የምኖረው አላማ፣ እንደገና የምሄድበት አላማ፣ ወዴት ነው የሚሄደው የሚለውን ነገር እነዚህ ነው አላማ አድርጌ መኖር ያለብኝ ነው። እነዚ አይነት ጥያቄ ማንሳት የለብኝም። ማንኛውም ጥያቄ ስትጠይቅ፣ ጥያቄ የምትጠይቀው የጥያቄ ፎንጋ የለውም። እኛ ጋር ሙስሊሞች ጋር ስትመጣ ማለት ነው፣ በተለይ እዚህ ቤት ስትመጣ። አሁን ጥያቄውን ጠይቃ አልኩ፣ መልሰን ልሃል መጠየቅ አለብን። ምክንያቱም ጥያቄ ነው አይምሮ ውስጥ ጥያቄ ነው የሚመላለሰው። እኔ ቁልፍ ሰጥህ ምንጭቅ አድርጌ ብሰጥህም ረጋ ብዬ ብሰጥም ሁለቱም ከቋንቋ አንጻር መስጠት ነው። ጥያቄ አጠያየቅህ ስላማረ ነው የተመለሰል፣ ገብቶ ረጋ ብለ ስለጠየቅ ጥያቄ የተመላለሰብን ነገር መጠየቅ አለብን። ግን ጥያቄውን ቢሆን ተመልሶላል በሆነ ነገር ማለት ነው። እና በጥያቄ መልስ ላይ ክል ካጋጠመ ደግሞ ዳጎስ ያለ መልስ ሰጣለን ማለት ነው። ማንም ሰው እዚህ ቤት መጥቶ ገሰረቶ ነው እንዲወጣ አንፈልግም፣ እኛ ፍላጎታችንም የለን። ስለዚህ ማንኛውም ጥያቄ ሲኖርህ ሌላ ቀንም ፎሎ አድርገኝ እኔንም ማሄርንም ፎሎ አድርጋቸው ወንድሞችን ማድርግና ማንኛውም ጥያቄ ሲኖር ጠይቅ ራሱ ማለት ነው ከመጠየቅ ነው ራሱ ይሄ እንደነ ጃቢር አይነት አሁን የምታያቸው ሰዎች በአንድ ወቅት ይጠይቁ ነበር ማለት ነው ዛሬ ላይ እነጃቢር ጃቢር ሺ በከንፉ ሺ በአክናፉ የሚባሉት በአንድ ወቅት በመጠየቃቸው ምክንያት ነው ከመጠየቅ ደግሞ ከጉሊት ወደ ጉልላት ከባርነት ወደ አርነት እንደገና ደግሞ